አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዳዊት ልበ አምላክ የነገሰበት ወይም ለንግስና የተሾመበት እለት ነው። ይህም የእስራኤል ንጉሥ ሲሆን እስራኤልን ለ40 ዓመታት ያህል በመልካም አገዛዝ የገዛና የእግዚአብሔርን ሕግ የጠበቀ የንስሐ አባት የትትና አባት የሆነ ነብይ እግዚአብሔር ቅዱስ ዳዊት በዛሬው ዕለት የነገሰበት ዕለት ይታሰባል። ሁለተኛ ቅዱስ ማቴዎስ ሐዋርያ በሰማዕትነት ያረፈበት ዕለት ሲሆን ይህ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ ሲሆን የጌታችን የኢየሱስ ክርስቶስን ወንጌል በተለያዩ ሀገር ሲሰብክ ከብዙ መከራ ብዙ ሰቃይ ደርሶበት በስተመጨረሻም ብዙ ክርስቲያኖችን ከአረማዊነት ወደ ክርስትና ከመለሰ በኋላ በዛሬው ዕለት በሰማዕትነት የሞተበት ያረፈበት ዕለት ነው። ሶስተኛ ቅዱስ ዲመጥሮስ ሊቀ ጳጳስ፣ ይህ የእስክንድርያ አስራ ሁለተኛ ሊቀ ጳጳስ ሲሆን ብዙ ብዙ ድንቅ ድንቅ ነገርን የሰራና ጻድቅና በእግዚአብሔር የተመረጠ ታላቅ ሊቀ ጳጳስ ነው። በዛሬው ዕለት እረፍቱ ይታሰባል። አራተኛ ቅዱስ ትልዕልተ ወይን፣ አምስተኛ ቅዱስ ሳሙኤል ነቢይ። በዛሬው ዕለት ሊቀ መላእክት ቅዱስ ሚካኤል ወደዚህ ነቢይ የተላከበት ዕለት ነው። ስድስተኛ ጻድቃን ጴጥሮስ ወጳውሎስ። ወርሃዊ በዓላት፣ አንደኛ ቅዱስ ሚካኤል ሊቀ መላእክት በዛሬው ዕለት ወደ ነቢዩ ሳሙኤል ከእግዚአብሔር የተላከበት ዕለት፣ ሁለተኛ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ሶስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አምስተኛ ቅድስት ክርስቶስ ሰምራ፣ ስድስተኛ ቡነ ሳሙኤል ዘዋልድባ። ደግሞ ጥቅምት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ ዮሐንስ አፈወርቅ፣ ሁለተኛ አባ ዘካርያስ ገዳማዊ፣ ሶስተኛ አባ ማዲራ ጻድቅ፣ አራተኛ ቅዱስ አብጥማወስ ሰማዕት። ወርሃዊ በዓላት አንደኛ አምላካችን ፈጣሪያችን እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሶስተኛ ዘጠና ዘጠኙ ነገደ መላእክት አራተኛ ቅዱስ አስከናፍር፣ አምስተኛ አስራ ሶስቱ ግኁሳን አባቶች፣ ስድስተኛ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ ሰባተኛ አቡነ ዘራአብሩክ። የቅዱሳን የሰማዕታት በረከት ረድኤት የአምላካችን የቸሩ እግዚአብሔር ምሕረት ይቅርታ የለየን ወስባት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክቡር ይቆየን።